እኔን እንደወለዱ ነው አጋጣሚ አባቴም ወደ መንትን ያለ የተሰደደው። እናቴ በህይወት ያረፈችው በወሊድ ምክንያት ነው። ከዚያ በኋላ ምንድነው የተደረገው? አያቴ ጋር እንዳድግ ቆየው ከአያቴ ጋር እየኖርኩ እየኖርኩ እያለ ስምንት አመት ሲሞ ላይ ትንሽ እሷንም ይቸግራታል እባካችሁ ልዩትን ለሰው ልስጥ እና ፈልጉልኝ ምናምን ትላቸዋለች፣ እሷ አያቴ አሉ። በስምንት ዓመት ያስወጥተው ወሰዱኝ። ከዚያ እሱ የሁለት ልጆች አባት ነው የአንድ ሴት እና የአንድ ወንድ እና እነሱን እያሳደኩኝ ልብስ ምሳጥብ የልጆቹን ማለት ነው ካልሲ አጥባለሁ፣ ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ፣ ሴትዮዋ ኢቨን በዓላት ራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል። አውደ ዓመት ምናምን ሲመጣ እኔ ደግሞ ሰትያ ከምትለብሰው ልብስ ትቀድና ጣጣጥፋ ጥልጥ እየነበሩ እንትን ብላ በመኪና እንኳን አይሰፋም፣ እቤት ነበር በመርፌ የተሰፋው የነበረ እሱን ለብሼ ይሄዳለው። ጫማም የተው ወርቁ እየወደቀውን ልጆች ተጠቅሞ የጨረሱት እሱን ስጎትት ምን ስል የበዓልም እንደዚያው እየተማርኩኝ የሆነ ደረጃ ተሸላሚ ሆንኩኝ። እስከ ስምንት ደረ እስከ ስምንተኛ ክፍል በኋላ የሆነ ሥራ ቤት ልብስ የሆነ እየተጎረመስኩ እየጎረመስኩ ስመጣ ስራው እየያዘኝ ትምህርቱም እየያዘኝ እየከበደኝ ሲመጣ ስራዬን ለእንዴት ሙሉ ሰራ እንትን እላለሁ። አልተኛም ነበር ያረሳት ነበር። ከዚያ ዩኒቨርሲቲ ታስሮት ያ ክፍል ጨረሱ ታስሮትም ያው ሦስት መቶ ዘጠና ሁለት አመጣው ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደቡ።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 ከዛ ልክ እየተኛን እየተሳብን እንደባብ እየተሳብን እየህርን እያለ መጨረሻ ላይ እዚህ ጋግቡ በቃ እናምልጥ እናምልጥ እንደዚህ ያለን ሰዎች፣ ለካ ውስጥም ውጭ የሚተኩሱ የነበሩት እነሱ ናረዋል። ውጭ ላይ ስንል ምንም ትጥቅ ልብስ አለበሱ። ከዛ አንደኛው ትጥቅ የለበሱ እዚህ ጋግቡ፣ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው፣ እንዲ ህይወታችን ማረፍ አትፈልጉም? ስለ እሺ ብለን ታርገ ገባን። ሁላችን ሰዎች አንድ ላይ ወጥተን ገባል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 እየርን እየርን እያለ ጫካ ስንጀምር መኪና ሆነ። ከዚህ በኋላ መኪና መግባት አይችልም ወራሉ። በእግራችን ዱብ ዱብ እያለ ነው የምንሄዳ። ልክ በእግራችን እየሄርን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑ። ፀጉራቸውን ገለጡት። ያኔ ኬፕ ነገር ነበር የለባሱ። ፀጉራቸውን ትችሉት እንደሹ ቀጥ ቀጥ ያለ ነው። እንሄዳለን፣ እንሄዳለን፣ እንሄዳለን፣ መንገዱ አያልቅም።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 ይህንን ስልጠና መውሰድ አለባችሁ። በዚህ በዚህ ነው አሁን ያመጣናችሁ። ምንድን ነው እናንተን ፈልገናችሁ ነው፣ በቃ ለትጥቅ ስለፈለግናችሁ ስልጠናዎችን መውሰድ አለባችሁ፣ መማር አለባችሁ። ከዛ እሳት ናቸው። እየዋን እያደር እየዋን እያደር ትንፍስ እንዳትሉ እና ዳቦ ሲሰጡ እንዳ ዳቦ ነው እንደ ንስ እያሉ ነው እንደዚህ የሚወረውሩልን ማለት ነው፣ አይጠጉንም ሁሉ ከዛ እየወረወሩልን እያነሳን እንበላለን። ያሁድ አይደለም ይርበናል። የምንጠጣ ውሃ ስነጣ ደግሞ በለበስ ነው ልብስ እየዘፈዘፍ ነው ምንጭ ነገር እናገኛለን። ወራጇ ዝም ብሎ ቆሻሻ የተገደበ ነገር እናገኛለን። እሱን ልብሳችንን እንዘፈዝፍና እንዲ ለመጥለቅም ስለሚቀፍ ልብሳችን ዘፈዝፍና ልብሳችን እየጫ ቅነ ነበር። እንደዚህ ያንጠፈጠፍ ነበር። ልብሳችን እየመጠጥ ነው። ዓመት ከስድስት ወር ከሞላ በኋላ በቃ ስራችንን እንጀምር ይለዋል። አንደኛው ማለት ነው ስራችንን እንጀምር፣ ፕሮሰሱ አልቋል። ያቀርነው ጊዜ እስከዚህ ነበር የምንፈልገውን ነገርም ተሳክቶልናል። አሁን ደግሞ እንቅስቃሴ እንጀምር ዳይ ምናምን አሉና መጀመሪያ ላይ ልብስ ነው አውልቆ የታዋል ሙሉ ልብሳችን እናውልቀን ነው እንግዲህ እንደንተን ሶስቶቹ፣ የአራቶቹ ተሄዱ በኋላ አምስተኛ ላይ ነበርኩ። በአምስተኛው ሰዓት ላይ ምንድነው ታኛ ለኝ ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዚያ እየተካኩ እየደፈሩ ከደረጉ በኋላ ከደፈሩ በኋላ ምንድነው እንትን ራሴን ሳትኩ። ራሴን ስስት አይ እንደዚያ ከሆነና በዚህ ነው ስሜታችን የሚኖርልና እንደዚህ ያደርጋ ሆነ እንደ ስድስት አይነት ነገር እንደ ስድስት ይሆናል። እንደ ፌሮ እንዲህ እንዲህ ነው ቀጥታል እንደዚህ ሲወጉ የነበረ ማለት ነው። ጥቅጥቅ ካደረጉት በኋላ

በምንድን ነው ጭንቅላቴ ነው ሁለት ሲመጣኝ ይኸኛው ተከፈተ ጭንቅላቴ ማለት ነው እንደዚህ እንደዚህ ያድርገዋል ማለት ነው ሌላስ ምን ይሻላል ከዛ የሆነ ሚንትን የሚልም ነገር አለ ቢላ ማለት ነው በሱ ይፈቀፍቀዋል ጸጉሬን ማለት ነው ሲፈቀፍቅ ሲፈቀፍቅ እየደማ ነበረ በዚህ ሚተለትላሉ እንደ ምላጭ አይነት ነገር ይዘዋል ሁሉ ትልትል ነው ይህን ማህፀ ከተጨቀጨቀ በኋላ ምንም አለሰቡስ ትጣል ምንሆን ግን ምንድነው በስድስተኛ ቀን ቀና ብይን ስል ምንም ነገር የለም። ከጎኔም ሬሳ አለ ከጎኔም ልጅ ተር ትላለች። በቃ ከሷ የተሻልኩ ስለሆንኩ የለበስኩትን አረቄን ልብስ ሙልጭ አርጌ አውርቄ እንትን አሰርኩት ተንትኑ ጋር አጣብቂ አስሬ እየጎተትኩ ያ ማለት ምንድነው እኔ ሙሉ አካል ስላለኝ ነው። ያንስ አድርጌ ነበር እየጎተትኩ የተላቀስ ርያል በቃ እርቃንሽን ሆነሽ በጣም የሚያሳዝን ቁምጣ ነበረች። ቁምጣ ይሄን ደግሞ አላስለብሰኝ አለ ቁስሉ ማለት ነው። እንዲህ ክፍት አድርጌ ልብሴን ግን ሙሉ ቃኔ ለሱ አለበስኳት። የለበስኩ አንድ ቀሚስ ነበርና በቁምጣ ከስር ለብሼ ነበር። የለበስኳት ልብስ በቁምጣ መከለ ማሰር አልቻልኩም። አውልቄ ሁሉ ሞክሬያለሁ። ሙሉ ደም ማለት ነው። ከዚያ በሱ አሰርኩና የወጡት የወጡት ሰን ገሩ ይመጣሉ በሰዓቱ ማለት ነው። ከዛ እንዲታ እያንዘላዘሉ እንትን ብለ እንደዚህ ተሸክሙ እያንዘላዘሉ ይዘዋት ይሄዳሉ። እዛ ሲሄዱ፣ እኔ አልሰማማ አንተን አልልም በቃ እንደ ከዚያ ይሄ እርጉም አርጉም እርጉም አላውቀዋል። ምኑን ልጠይቃቸው በቃ ውስጤ ተጨነቀው። ሁሉ መጨረሻ ላይ ጫካውን ስጨርስ ከተማ አገኘ አባቴ። እኔ የምልህ ይህን በደስ ተማሪ ነበርኩኝ እና እንደዚህ ዓይነት አጋጣሚ ሌባ ወስዶብኝ ላይ ልክ አንድ ምረ ጥቁር መጥቆር አይነት ነገር ነው። እሷን አለበሰኝ እና በቃ ብሎ ዩኒቨርሲቲ ሲሄድ፣ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዚ ቀጥታ ዳይሬክተሩ ቢሮ ስገባ ምንድን ነው ሙሉ ነገሩን አየ። ካየ በኋላ ሕክምና ውስጥ እንደገባ ማህፀን እንዲታሸግ፣ ከአንገት በላይ ያለውም እንዲታሸግ ተደረገልኝ። አሳሸገኝ እያለ እያለ በቃ ሰለቸኝ። ማለት ቁስሉም ሊድን አልቻለም፣ እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድነው? ዩኒቨርሲቲው፣ ትምህርት ቤቱ ፊት ለፊት መለመን ጀመርኩ። እንደ ኢንፌክሽንም ፈጥሯል መሰለኝ፣ ብዙ ቀንም ስለቆየሁ። ስድስት ቀን ማለት ቀላል አይደለም። ያን እየቆራረጡ እያወጡ እያስተካከሉ እያጣው ሲሉ መጨረሻ የልብም ኬዝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዚ አዲስ አበባ ሲጠሉኝ ምንድን ነው ወደ የት ሊድ በቃ ህይወት ምስቅልቅል እንዳለብኝ እብዶንኩኝ አበርኩኝ። ከጊዮርጊስ ወደ ማርያም ሄድኩኝ። የማርያም ቀን ነው። ልሄድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ ተከተልኩ ስል ቅድስት ማርያም ይላል። እዚያ ቁጭ ብዬ እየለመንኩ ታገኘኛለች እና ብር ተሰጠኝ። ያለኝ ሃምሳ ብር ሃምሳ ብር ተሰጠችኝ። በኋላ ምን ፈልገሽ ነው ምናምን አይዞሽ ምናምን አለች። እኔ ኮለጅ ተማሪ ነኝ እና በዚህ ነው ነው በዚህ ረብሻ ምክንያት ነው እንደዚህ ተፈጠረው። እንዴት ላድርግ የት ልሄድ ብለሽ አልኳት። የት ልሄድ ብለሽ ስላት አይ እንደዚህ ማ ከሆነ ከኒል ቅንትን ጤና ጣቢያ እንወሰደች ብሎ ጤና ጣቢያ ሲሄድ በየምጡ መርፍ የሰጡ ስሻ አደረጉ ተወለደች። ከተወለደ በኋላ በጣም ራበኝ። በቃ ምኑ ላያጥበው መጠው ሳጣ ሲርበኝ ማዘር ትሬዛ ጋር መጣውኝ። ምን ላርግ አልኳት። በቃ ጨለመብኝ። ዋክሽ አስገብኝ ስላት ከጎነሽ አለን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 ያው እነዚህን ነው መድኃኒት እየወሰድኩ ያለ በቃ እነዚህ፣ የሚዋጥ መድኃኒት አለኝ፣ መርፌ አለኝ። ይህን ነገር ነው እየወሰድኩ ያለውን እና ይህን መድኃኒት ስወስድ ደግሞ ለእኔ የሆነ ማለት ምግብ ያስፈልገኛል። ምበላው፣ ምጠጣው የለም። ምታይወት ነው ደረ ደረኮሸሮ ነው አሁን ቅድም ደሁም ሳዘጋጅ ነበረ ኮሸሮ እዚህ አለኝ። ዘፍዝፌ ነው። የት ነው እየመላ ያለው? አሁን ይሄ እረስ እራስ ይውላል። የዘፍዝፌው ስለቆየው ቅድም ነው እናንተ ቀረፃ ልታስተ- እያዘገጃጃችሁ ያለ የዘፈ ዘፉ ማለት ነው ቃለ በኋላ ለልጄ ምንድን ነው ፍትፍት አድርጌ የሚበላት አለው እሱም የሚበላት ይችን ነው። እና ሙዝ ምናምን እገዛለት አለው ብስኩት። መጠለያ ያስፈልገኛል አሁን ያለበት በስፖንሰር የአንድ ወር ከፍሎልኝ ነው የሄደ ሌላውን ግን እየለምንኩ ነው። ውጭ ላይ ማለት ነው የሆነ ነገር ሆነ የልጃውን ወደ ሶስት ወር አለፈው ሰው እንድንኮታጠበ ማለት ነው መታጠቢያ ሰዓት አየለም። ብቻ ቃላት የለኝም። በ የድረሱ ለኝ ምን አንድ ወደ ፊትስ ምን አይነት ህይወት ነው የሚኖረው? ምንድነ አደርገው ነት ለመናገር በጣም የራበ ነው። በቃ ራበኛል። የብርቱካንን ታሪክ ነበር አይተን የተመለስ ነው። ከዚህ ቀደም ብዙ አይነት እንደዚህ አይነት ታሪኮች ተሰርተዋል። ግን ይሄ እውነት ከኢትዮጵያዊነት የወጣ ፍጹም፣ የኢትዮጵያ ውስጥ ይሄ ነገርስ ያጋጥማሉ ብለን እንድናስብ ራሳችንን እንድንጠይቅ፣ የትን ያለ ነው የቱ ጋር ደርሰናል ብለን ያየንበትም ታሪክ ነው። ብርቱካን በጣም ተስፋ የነበራት ለዓላማዋ ታግላ እዚህ ጋር የደረሰች ጎበዝ ጠንካራ ወጣት ተማሪ ነበረች። ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው። የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ህይወቷ መጣ። ያም ልጇ ነው። እና ለልጇ ብርቱካን ምን ብላ የሆን ታሪኳን የምትነግረው ብዬ ሳስብ ነበር። በጣም የሚያስጨንቅና የሚረብሽም ጭምር ነው የሷም ህይወት ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች። የዛ ህፃን ልጅ ተስፋ ውስጥ ምንድን ነው ነገስ? የሚመለስለት መልስ ምንድን ነው? ይህ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገንም ይመስለኛል። የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል፣ ግን ደግሞ ይሄኛው የሚዘገንን እና ለመስማትም ለጆሮም ለማየትም የሚቀፈው ነው ያገኝ ያው ሰው ስትሆኝ ትፈተኛለሽ። አንዳንዴ የፈተናም አይነት አለው እንዴት ያለሽ በቃ። በእርግጥ ላያስችል አይሰጥም ይባላል። ግን ደግሞ አንዳንዴ ከመቻል በላይ የሚሆኑ ፈተናዎች አሉና፣ እንደ ኢትዮጵያ እንደ ሀገር ደግሞ ስታሲው እንደዚህ አይነት ሁኔታ የሚደረግበት ማህበረሰብ ውስጥ ነው እንደ ያለ ነው። በምን አይነት ሁኔታ ነው ህይወታችን እየመራን ያለ ነው የሚለው እራሱ ሌላ ጥያቄ ነው። እና በጣም ከባድ ነው። የብርቱካን ቪዲዮም ቁጭ ብዬ እሳየው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

ያው ዩኒቨርሲቲ ስንሄድ ሁላችንም የምናስበው ነገር አለ ቤተሰብ ጋር ያለው ደስታ አለ ስትሄጂ የምትዘጋጁ ዝግጅት አለ ከሄድሽ በኋላ ደግሞ ያው ቤተሰብ ነው ገንዘብ የሚለካው ያን ጊዜ እንዴት አሳለፍሽ ስትሄጂ እንዴት ነበረ ሲሄድ ሦስት መቶ ብር ነው የተሰጠኝ ያ ማለት ያን ሦስት መቶ ብር የሆነ ቦታ ላይ ትላካ ሊመንት አይደለም አድርሶ የሚመልሰኝ ነው ዓመት ሙሉ የሚዘልቅ ማለት ነው። ጓደኞቹ በብሌን በሀድኞቹ በመኪና እየተመላለሱ በዓላትን ሲውሉ እኔ ግን ለአንድ ዓመት ተውሎ ስት መቶ ሆኖ ካልሆ የተደረጉ የሰጠኝ ነበር። ስንት ነበር ትራንስፖርት? መቶ ሀምሳ ብር ነበር ሄጃው። እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ። ምን እቀባዋለሁ? የተፈጥሮ ጉዳይ አለ። ለዚህ ለዚህ ሁሉ ነገር ገንዘብ ያስፈልጋል። በምን ነበረ? እሱም ጓደኞቼ የተሻለ ህይወት ነበር ሚን ተለዩኝ። ባለ ሀብት ልጆች አሉ። እነሱ ነበሩ የሻር እያደረጉ እያዋጡ ነገሮችን ይሻፍኑ። ከዛ በኋላ ያው ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው? አዎ። ይሄ ነገር ያጋጠመሽ እንዴት ነበር? እስቲ ጊዜውን አስታውሽ። ማለት በጣም ነው የሚከብድ ሶስት ሰዓት ላይ ልክ ከላይ በረ ሶስት ሰዓት ዘጋብኝ። መመለስ አልፈልግ ወጣሁኝ። ወጣሁኝና የሆነ የሚሮሯጠ ይሮሯጣሉ ማለት ነው ሰዎች ስንሄድ በቃ ኧረ እንደዚህ ተኩሱ የተነሳ መለም ትሄዳላችሁ፣ በቃ በዚህ ሂዱ፣ በዚህ እና እንትን በሉ፣ እዚያ ጋር ግቡ ምናምን ሲሉን እኛ በሰዓቱ ተኛን ተቆርቁ ተቆርቁሮን የመሰለን እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባል የእነሱ መኪና ምንደሆነ መራሻ የሚፈጥሩ ሰዎች በመጡበት መኪና። አዎ ክፍት ነው ከኋላ። አንድ አመት ከስድስት ወር ነው እዚያ የቆየ ነው ጫካ ውስጥ ምንም ነገር ሳይፈጠር። አመት ከስድስት ወር ምን ነበር የሚሏችሁ? ትጥቅነው ልንቀየራችን ነው ትታጠቃላችሁ፣ አለበለዚያ ያሰብነዋል እሱን እንሰራለን አብረን ምን ይሆናል እያሉ። የት ነበር ስምታድሩት? እዚህ ውጭ ላይ ብዙ ጊዜ ዛፍ ነበር እንዲተከልል ተነመሌ ነበር እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንን እንዴት ነበር ምታሳልፉት? የምን ምን ንጽህና መጠበቅ ነው? ዝም በቃ ዝም ብለን ሰናክ ነበር። ከአንድ ዓመት ከስድስት ወር በኋላ ምንድን ነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን፣ እርቃናችን እናወልቀው። ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ ግንኙነት ከተደረገ በኋላ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም ደንዝዟል ሰውነቴ ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም በስድስተኛ ቀን ስነቃ እንደ ነው የሚፈስ እሷ ደግሞ አንድ አካል ስለጎድላት ምንድን አማራጭ የለበስኩትን ልብስ አውልቂ እግሮቿን አስሬ አልችላት እንዲሆነን ሁለት አባለ ስንኩል ማን ይቀበለናል? አልኳት። እንግዲያም ማንም እንዲሆን እንደዚያ ደሜ እየፈሰሰ እንደዚህ መድ ሁሉ ጨልሞብኝ ነገ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሳብኮት ስልል በቃ መጨረሻው እንደዚህ ሲያምር እንደዚህ ሲሆን በጣም ካፋኝ። ነቀ ስደት ነው የሆነው ምንድን ነው ማድረግ የምችለው ምን አይነት መልኩ ነው ሕይወቴን መጠገን የምችለው አይዞሽ የምለኝስ ማንኛውም ሰው ነው በቃ አንለው እንደዚህ መጨረሻ ላይ ጎዳና ምንድን ነው ጎዳና ተዳራሪ የሆንኩት ጎዳና ነው ወርቄ በቃ እኔ እንጃ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ እኛ ጋር ይሆናሉ ይፈጠራሉ ብለንም እንጠብቃቸው አይደሉም ሴትም ሆኖ ለመስማት ይከብዳል ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል ያው ከመምኖት መኖር ይሻላል ይባል የለ እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ አድጋሪ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም። ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት ያንችን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ። ልጅን ስታየው ምን ይሰማሻል? ይከፋኛል፣ በጣም ምክንያቱም እሱ ባይኖር ይህን ያለ እንትን አለልም ነበር ማለት ነው። ልጅ ስትይ ከባድ ነው። ለልጅ ስት እያልሽ የሆነ ትታሰሪያለሽ። ልጅ ነው እንጂ እራሴ አትይም

ጥያቄና ርስ በራስ እየተመለሰ እንደዚህማ ከሆነሽ ሽላን ዶየ ዣ ከፋር አድርጌሽ ይሄዳለሁ። ያሳደጉሽ ቤተሰቦችሽ በጠፋሽበት ወቅት ከዛ ሁሉ ይሄ ሁሉ ነገር ሲሆን ይህን ሁሉ ታሪክ ያውቃሉ ያውቃሉ፣ ግን አልቀበልም ያለ አሁን ላይ ጤናሽ እንዴት ነው? ህክም ህክምና በጣም ያስፈልገኛል። ከህክምናም በላይ የምክር አገልግሎት ያስፈልገኛል። ነገ ብርቱካን ምን ብታገኝ ትመኛለች? እኔ ሁን እምፈልጋለሁ በጤንነቴን የሚከታተለኝ እና በቃ ትምህርቴን መማር የምፈልገው ወደፊት የተሻለ ሕይወት መኖር እፈልጋለሁ። ልጆን በጎን አይኑን እያየው እየተጫወቱ አብሬ እንደ እናት እንዳባት እንደት እንደወንድም ከጎን የሆኑልኝ ሱማር ወይ ጣበት እንዳያገኝ የተሻለ ሕይወት እንድደርስ ነው የምፈልገው። ዛሬ ወደ አዲስ ምዕራፍ የሚያሸጋግሩሽን ስጦታዎች እኛ እናበረክትልሻለን። እንግዲህ ብርቱካን በጣም ብቻሽን በከባድ ሁኔታ ልጅሽን እያሳደግሽ ነው የምትገኙ። በመሰረታዊነት በመጀመሪያ የሚያስፈልግሽ ደግሞ የቤት ኪራይ ድጋፍ ነው። የቤት ቴሌቪዥን ይህንን ስለሚያምን ደግሞ የአንድ ዓመት ያለምንም ሀሳብ ከልጅሽ ጋር ሆነሽ እራስሽን እስክትሺ እስክትቋቋሚ ድረስ የአንድ ዓመት የቤት ኪራይ ይሸፈንልሻል። ስሜ እንግዲህ እኔም በጣም ተርቤያለሁ ልጄንም ለማጥባት ደግሞ መብላት አለብኝ ካልበላሁ ደግሞ ወተት የለም ጡት ይሄ ብለሻል እውነት ነው እናት ስንሆን ደግሞ የበላነው ሁሉ ደግሞ ወደ ልጃችን ነውና መብላት እራስን መጠበቅ እራብ መጥፎ ነው ይባላል እውነትም መጥፎ ነው በጣም ስለዚህ የስድስት ወር አስቤዛ ደግሞ የቤት ይሸፍንልሻል ከቤት ኪራይ እና ከአስቤዛ በተጨማሪ ደግሞ የልብስ ማጥበያ ማሽን ኢቢኤስ ቴሌቪዥን ያበረክትልሻል። በጣም ትምህርትሽን ትወጂያለሽ፣ መማር ትፈልጊያለሽ፣ መለወጥ ትፈልጊያለሽ። ባላሰብሽው ባልጠበቅሽ ሁኔታ ከትምህርትሽ ገበታ ወደኋላ ቀርተሻል። ያኔት ኮሌጅ ደግሞ በመረጥሹ በፋርማሲ ሊሆን ይችላል፣ በነርሲንግ እንዲሁም ደግሞ በላብራቶሪ ቴክኒሽያንነት ሁለት ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታተይ ትምህርት ቤቶችሽን ሙሉ በሙሉ ይሸፍንልሻል። እኛም ህልምሽ ተሳክቶ ስትመረቅ ደግሞ ለመምጣት ያውቃል። ሌላው ደግሞ የሰው ልጅ ሁሉንም ነገር ለማድረግ ጤናው ነው ቅድሚያው ነገር እና ብርቱካን የልብ ኬዝም አለባት፣ እንዲሁም ልጇም እንደዚሁ ህክምና ያስፈልገዋል። ከምንም ነገር በላይ ደግሞ የሳይኮሎጂ ባለሙያዎች እንደዚሁ የሚያዩ ይኖራሉ እና የህክምና ድጋፍ ያስፈልጋታል፣ በተለያየ አይነት መንገድ የልብም እንደዚሁ የሳይኮሎጂ የልጇም ጤናም ጭምር ማለት ነው እና በዚህ ላይ ደግሞ ድጋፋችሁን ልታደርጉ እንላለን እኛ። እንዲሁም ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ መልካም ደጋግ ኢትዮጵያውያን ይህን ፕሮግራም የምትከታተሉ እንግዲህ መቼም ዝም እንደማትሉ ፍጹም እምነታችን ነው። ከብርቱካን ጎንነን የምትሉ በዚህ አድራሻ ልታገኙ ትችላላችሁ። በቃ ሙሉ ነገር ላደረጋችሁልኝ ገዛ ላደረጋችሁልኝ ሁሉ ነገር ተበበር ከልብ አመሰግናለሁ። ኢቢኤስ ቴሌቪዥንም እድሜ ጤና ይስጥልን። በጣም ነው ማመሰግነው። እወዳችኋለሁ፣ አከብራችኋለሁ እና ገነጎደ ደግሞ የእኔ ህይወት ተሳክሶ የኔ መጥቼ እናንተ መጥቼ እዚህ ውስጥ ማስደስደበት ቀን ይናፍቀኛል። ደግሞም አደርገዋለሁ። ናምናለን እኛ